ለኢትዮጵያ ብቻ ሳይሆን ለመላው አፍሪካውያን የድል ቀንዲል እንዲለኮስ ያደረገ ድል ነው። ይህን ድል ተከትሎ የወራሪዎቹን ተሸናፊነትና የኢትዮጵያውያኑን የበላይነት ያረጋገጠ የአዲስ አበባው ስምምነት የተሰኘ አስገዳጅ ሰነድ ሊፈረም የቻለው በአድዋ ድል ውጤት ነው። ትናንትም፣ ዛሬም፣ ወደፊትም ኢትዮጵያ ጠላቶቿን እያንበረከከች ሉዓላዊነቷን በበላይነት የምትቋጭ አገር መሆኗን ለጠላትም ለወዳጅም ማስገንዘብ እንፈልጋለን። እኛ የአድዋ ጀግኖች ልጆች እና የልጅ ልጆች የሆነን የአዲሱ ትውልድ አባላት በዚህ ድል ብንኮራበት ተገቢ ነው። መኩራት ብቻ ግን ትክክል አይደለም። የአባቶቻችን የአይበገሬነት የአይበገሬነትና የድል አድራጊነት መንፈስ ወርሰን ለድል የበቁባቸውን ልምዶች ተከትለን በመጓዝ የሀገራችንን ሉዓላዊነትና ክብር እንዲሁም ሰላሟን አስጠብቀን ማስቀጠል አለብን።